ከዚህ ቀደም በኢትዮጵያ የኪነ ጥበብ ኢንዱስትሪ ውስጥ ዘርፈ ብዙ አስተዋጽኦ ስታደርግ የነበረችው ኋላ ላይ ደግሞ ወደ ቤተ ክርስቲያን ፊቷን በማዞር የቤተ ክርስቲያን ዘማሪ የሆነችው አቦነሽ አድነው መታመሟንና ሁሉም ሰው ጸሎት እንዲያደርግላት ልጇ ወደ ማህበራዊ ሚዲያ ብቅ ብላ ለእናቴ ጸልዩላት ስትል ተናግራለች። ምንድን ነው የሆነው ነገር? እሱን ደግሞ አብራችሁን ከቆያችሁ የምንነግራችሁ ይሆናል። መቅደሱ ሙሉው የሜረት ልብሱ፣ ከፍ ባለ ድምፅ እንጮሃለን፣ እግዚአብሔርን እናመልካለን፣ ለስላሴ ክብር እንዘምራለን። በሌላ መረጃችን ደግሞ ድምፃዊ ቬሮኒካ ዳነ ሰይፉ ፋንታሁን አሁን ለደረስኩበት ቦታ እንድደርስ ከፍተኛ አስተዋጽኦ አድርጎልኛል ስትል ገልጻለች። ከዚህ ጋር ተያይዞ በሰይፉ አማካኝነት በተደረገ የገቢ ማሰባሰቢያ ተጨማሪ ሌሎች አስር ቅርንጫፎችን ከፍተናል። እንዲህ እንዲሆን ያስቻለን ደግሞ ከፈጣሪ በታች ሰይፉ ፋንታሁን ነው። ለዚህም በአረጋውያኑና በአእምሮ ህሙማን ስም ሊመሰገን ይገባል ሲል የመቄዶንያው ቢንያም በለጠ ገልጿል። ወደ ሌላው መረጃችን ደግሞ ስናልፍ አዲስ አበባ ውስጥ ካሉ ዘርፈ ብዙ ወንጀሎች መካከል በስፋት እየተገበረ እንደሆነ የሚነገርለት በተለምዶ ሸዋሸዋ ተብሎ የሚጠራው የወንጀል ወይ ደግሞ የዘረፋ ተግባር ነው። ይህ ነገር በጣም ብዙዎችን እየጎዳ ነው የሚገኘው። እንግዲህ እንደዚህ ያሉ ግለሰቦች ምንድን ነው የሚያደርጉት? በአንድ መኪና ይሞላሉ፣ ተሳፋሪ ይመስላሉ። ከመንገድ ላይ የሚያገኙትን የቸኮለ ወደ ጉዳዩ ወይ ደግሞ ወደ ቤቱ ሊሄድ ያለን ግለሰብ ያስገቡና እዚያ መኪና ውስጥ ብቻውን ስላገኙት ሀብት ንብረቱን ይዘርፉትና መኪናው እየሄደ እያለ ያለ ከመኪና ላይ ገፍትረውት ይጥላሉ። ይህ እጅግ በጣም እየተበራከተ የመጣ ወንጀል ነው። ከዚህ ጉዳይ ጋር ታዲያ ተያይዞ በቡድን በመደራጀት በመዲናዋ በተለምዶ ሸዋሸዋ ተብሎ የሚጠራውን ወንጀል የሚፈጽሙና ከወንጀለኞቹ የተሰረቀ ቃን የሚገዙ ወንጀል ፈጻሚዎችን በቁጥጥር ስር በማዋል ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ከወንጀሉ ጋር ተያያዥነት ያላቸውን 36 ግለሰቦችና አምስት ተጠርጣሪዎችን መያዙንም ገልጿል። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤት ቤተሰቦች እስከ መሰናዷችን ፍጻሜ ድረስ አብራችሁን ከቆያችሁ እነዚህን መረጃዎች የምንነግራቸው ይሆናል። እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና ዝግጅታችንን ተከታተሉልን። በቆይታችሁም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን፣ ክበሩልን። ዛሬ በማህበራዊ ሚዲያ ላይ በሰፊው እየተመላለሰ ከሚገኙ ጉዳዮች መካከል አንዱ የሆነው የተወዳጇ ዘማሪት የአቦነሽ አድነው ጉዳይ ነው። ተወዳጇ የቤተ ክርስቲያን ዘማሪት አቦነሽ አድነው መታመሟን ልጇ ወደ ማህበራዊ ሚዲያ ብቅ ብላ የመናገሯ ነገር ብዙዎችን አስደንግጧል። ከዚህ ቀደም በኪነ ጥበቡ ዓለም ሳለች የተለያዩ ኪነ ጥበባዊ ስራዎችን በመስራት ከፍተኛ ዝናንና አድናቆትን ያተረፈችው አርቲስቷ ወደ መጨረሻ አካባቢ ሙሉ ለሙሉ ፊቷን ወደ ቤተ ክርስቲያን በመመለስ ዝማሪዎችንና ውዳሴዎችን ስታቀርብ ቆይታለች። ዘማሪት አቦነሽ አድነው ቀዶ ጥገና ሕክምና ያደረገች ሲሆን፣ በአሁኑ ወቅት ከሕመሟ እንድትፈወስና ሙሉ ጤንነቷን እንድታገኝ መላው የኢትዮጵያ ህዝብና ምዕመናን በጸሎት እንዲያግዟት ልጇ እንዲስትል ጥያቄ አቅርባለች። እና በልቤ እናንተን እንድነግራችሁ ስለሚሰማኝ ነው እዚህ ላይ የገባሁት። ወደ እግዚአብሔር ስለመጣች ብዙ ፈተና አልፋለች። አሁንም ብዙ ፈተና ላይ ናት ግን ኃይል ይበልጣል። የእናንተ ፍቅር ስትሮንግ እንድትሆን ስለሚያደረጋት ጸልዩላት። ፖስት የምታደረጉላትም ታጋርጉላት ያጽናናታለ። እናንተን በጣም ነው የምትወደው። መቅደሱ ሙላው ከፍ ባለ ድምፅ ስንጮሃለን፣ እግዚአብሔርን እናመልካለን፣ ለስላሴ ክብርን ዘምራል። እናቴ ታማለች እና ልቤ ለእናንተ እንድነግራችሁ እየነገረኝ ነው። እዚህ ላይቭ ላይ የገባሁትም ይህን ልንገራችሁ ብዬ ነው። ከዚህ በፊት ብዙ ፈተና አልፋለች። አሁንም ቢሆን ፈተና ላይ ናት። የእናንተ ፍቅርና የእግዚአብሔር ኃይል ይበልጣል። የእናንተ ፍቅር እንድትድን ያደርጋታል። እናም ለእናቴ ጸልዩላት። ታግ የምታደርጉላትም ካላችሁ ይህንን መልእክቴን ታግ አድርጉላት። ካለ እናንተ ማንም የላትም። እናንተን በጣም ነው የምትወደው ስትል አድናቂዎቿና ወዳጆቿ ሁሉ ለእናቷ እንዲጸልዩላት ተማጽናለች። ዘማሪት አቦነሽ አድነው ዘማሪት አቦነሽ አድነው ለኢትዮጵያ የኪነ ጥበብ ኢንዱስትሪውም ሆነ ለቤተ ክርስቲያን አገልግሎት ያበረከተችው አስተዋጽኦ እንዲህ በቀላሉ የሚነገር አይደለም። አቦነሽ ቤተ ክርስቲያንን ለማገልገል ከፍተኛ ጥረትና ድጋፍ ስታደርግ እንደነበር ይታወቃል። አሁንም ፈጣሪ ዕድሜ ከጤና ጋር ከሰጣት ከዚህም በላይ የማድረግ ፍላጎቱ እንዳላት ስትናገር ብዙ ጊዜ ተደምጣለች። ታዲያ በዚህ አስቸጋሪ ጊዜ ሁላችንም በአንድነት በመሆን ፈጣሪ ምሕረቱን እንዲልክላትና በፍጥነት ወደ ዝማሬ አገልግሎቷ እንድትመለስ በጸሎት ልናስባት ግድ ይለናል። እኛም እንዲህ ያለን በመጨረሻ ፈጣሪ ምሕረቱን ይላክልሽ፣ ወደ ፍጹም ጤናሽ እንድትመለሽ ሻትን ድምፃዊት ቬሮኒካ አዳነ ሰይፉ ፋንታሁን አሁን ለደረስኩበት ቦታ እንድደርስ ከፍተኛውን አስተዋጽኦ አድርጎልኛል ስትል ገልጻለች። በተመሳሳይ መልኩም የመቄዶንያው መስራች ሰይፉ ፋንታሁን አሁን ለሰራናቸው አስር ተጨማሪ የአረጋዊያን መቆያና መንከባከቢያ ማዕከሎች እሱ ያደረገው አስተዋጽኦ እንዲህ በቀላሉ የሚነገር ስላልሆነ ሊመሰገን ይገባዋል ሲል አመስግኖታል። ታዋቂዋ ድምፃዊት ቬሮኒካ አዳነ የሚዲያ ባለሙያውን ሰይፉ ፋንታሁንን በማመስገን የክብር ምሽት ፕሮግራም ላይ ስለነበ ብራት ልምድ ተናግራለች። ድምፃዊት ቬሮኒካ ሰይፉ ፋንታሁን ለሙያ ህይወቷ ምን ያህል ወሳኝ እንደነበርም እንዲህ ስትል መስክራለታለች። ያኔ እኔን ሳይነቀኝ አሁን ላለሁበት ቦታ ለመድረስ ከፈጣሪ በታች ከፍተኛ አስተዋጽኦ ካደረጉ ጥቂት ግለሰቦች መካከል ሰይፉ ፋንታሁን አንዱና ዋነኛው ነው፤ ስትል ተናግራለች። ድምጻይቷ በቅርቡ በተዘጋጀው የክብር ምሽት ላይ በመገኘት ደስታዋን ገልጻ ለሰይፉ ፋንታሁን እንዲህ ስትል አስተላልፋለች። በዚህ የክብር ምሽት በመገኘቴ ደግሞ እጅግ በጣም ደስተኛ ነኝ። እንኳን ደስ አለህ። እናትህን፣ ባለቤትህን፣ ልጆችህን፣ ቤተሰብህን፣ አገርህን እግዚአብሔር ይጠብቅልህ። እወድሃለሁ ስትል ሀሳቧን ገልጻለች። በተመሳሳይ መልኩ በሰይፉ አማካኝነት በተደረገው የገቢ ማሰባሰቢያ ተጨማሪ ሌሎች አስር ቅርንጫፎችን ከፍተናል። እንዲህ እንዲሆን ያስቻለን ከፈጣ ከፈጣሪ በታች ሰይፉ ነው። በአረጋውያኑና በአእምሮ ሕሙማኑ ስም ልናመሰግነው ይገባል ሲል የሜቄዶንያው ቢኒያም ተናግሯል። የማስታወቂያና የሚዲያ ባለሙያው ሰይፉ ፋንታሁን የአፍሪካ ኢምፓክት አዋርድ ሽልማቱን ቃል በገባው መሰረት ለመቄዶንያ ያስረክቧል። በየአመቱ ከስፖርት ከስነ ጥበብና ከስራ ፈጠራ ዘርፎች ለማህበረሰቦቻቸው ላበረከቱት አስተዋጽኦ ለለውጥ ላደረጉት የላቀ ተሳትፎ ከየዘርፉ ተመርጠው የሚሸለሙበት የአፍሪካ ኢምፓክት አዋርድ መድረክ ላይ የዘንድሮው የሃያ አምስቱ ተሸላሚ ከነበሩት ውስጥ የማስታወቂያና የሚዲያ ባለሙያው ሰይፉ ፋንታሁን አንዱ ነበር። በዚህ መድረክ የተሰጠውን ሽልማት ለመቄዶንያ መቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማህበር እንዲሰጥለት ጠይቆ ነበር። በዚህ መሰረትም አራራይ የሙዚቀኞች መረዳጃ ማህበርና ኢቢኤስ ቴሌቪዥን በጋራ ባዘጋጁት የእውቅናና የእንኳን ደሳለህ ፕሮግራም ላይ ሽልማቱን ለመቄዶንያ አረጋውያንና የአእምሮ ህሙማን መርጃ ማህበር መስራች ለሆነው ለቢንያም በለጠ በክብር አስረክቧል። የመቄዶንያው የአረጋዊያንና የአእምሮ ህሙማን መርጃ ማህበር መስራች የሆነው ቢንያም በለጠ ባደረገው ንግግርም ከዚህ ቀደም 44 ቅርንጫፎች እንደነበሩ አስታውሷል። ከየካቲት አንድ ቀን 2017 ዓ.ም ጀምሮ ሰይፉ በኢቢኤስ በዩቲዩብ ቻናል እና በሌሎቹም የማህበራዊ ሚዲያዎቹ ላይ በተደረገው የቀጥታ ስርጭት የገቢ ማሰባሰብ መርሃ ግብር ላይ ከ5 ቢሊዮን ብር በላይ ለመሰብሰብ ታቅዶ ነበር። የሚሰበሰበው ገንዘብም በአዲስ አበባ ዋናው ማዕከል እና ከ15 በላይ ቅርንጫፎች ላይ የተጀመሩ ግንባታዎችን ለማጠናቀቅ የታሰበ መሆኑንም ገልጾ ነበር። መቄዶኒያ በአዲስ አበባ፣ በደሴ፣ በድሬዳዋ፣ በሻሸመኔ፣ በአድዋ፣ በባህር ዳርና በሌሎችም ክልሎች ጨምሮ በአጠቃላይ በአርባ አራት ከተሞች ቅርንጫፍ በመክፈት ስራውን በማስፋፋት ላይም ይገኛል። መቄዶኒያ የበጎ አድራጎት ማህበር ከ8000 በላይ የሚሆኑ ራሳቸውን ችለው መንቀሳቀስ፣ መመገብና መጸዳዳት የማይችሉ የሰው ድጋፍ የሚያስፈልጋቸው አረጋውያን እና አእምሮ ህሙማንን በማገዝ ላይ የሚገኝ ተቋም ነው። በቡድን በመደራጀት በመዲናዋ በተለምዶ ሸዋሸዋ ተብሎ የሚጠራውን ወንጀል የሚፈጽሙና ከወንጀለኞቹ የተሰረቀ ቃን የሚገዙ ወንጀል ፈጻሚዎችን በቁጥጥር ስር በማዋል ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ከወንጀሉ ጋር ተያያዥነት ያላቸውን 36 ግለሰቦችና አምስት ተሽከርካሪዎችንም እንደዚሁ በቁጥጥር ስር እማዋሉ ነው የአዲስ አበባ ፖሊስ ጠቅላይ መምሪያ ያስታወቀው። የምርመራ መነሻ የሆነው በልደታ ክፍለ ከተማ ወረዳ ሰባት ሚግሬሽን አካባቢ ህዳር 9 ቀን 18 ዓ.ም ከቀኑ 7 ሰዓት ላይ የተፈጸመው የወንጀል ድርጊት ነው። ለነዚህ ወንጀለኞች መያዝ ምክንያት ሆነው የግል ተበዳይ ኢየሩስ ግርማ ትራንስፖርት በመጠበቅ ላይ እንዳለች ወንጀል ፈጻሚዎቹ የሰሌዳ ቁጥር ኮድ 3 ማዕከላዊ ኢትዮጵያ 0105 ሚኒባስ ተሽከርካሪ ይዘው በመንቀሳቀስ የትነሽ በማለት ካሳፈሯት በኋላ ሞባይል ስልኳን ለመቀማት ሲታገሉ በአካባቢው ላይ በወንጀል መከላከል ስራ ላይ በነበሩ የፖሊስ አባላት እይታ ውስጥ ይወድቃሉ። በፖሊስ እይታ ውስጥ መውደቃቸውን ረዱት እነዚህ ተጠርጣሪዎች ታዲያ የግል ተበዳይን ገፍትረው በመጣል ለማምለጥ ቢሞክሩም ተጠርጣሪዎቹን እስከ መጨረሻው በመከታተል አራቱንም በቁጥጥር ስር ሊያውላቸው ይችላሉ። ፖሊስ በቁጥጥር ስር የዋሉትን ተጠርጣሪዎች መነሻ በማድረግ በተደረገ ሰፊ ምርመራ የማስፋት ተግባር የወንጀል ድርጊቱን የሚመራ እንዲሁም ደግሞ የሚያስተባብር ቡድን እንዳለ ይደርስበታል። ይህ ታዲያ አንድ ራሱን የቻለ ትልቅ የማፊያ ቡድን ማለት ነው። የወንጀለኛ ቡድኑን በቁጥጥር ስር ለማዋል በተደረገ ክትትልም በጉ ሁለሌ ክፍለ ከተማ አዲሱ ገበያ አካባቢ ስምሪት የሚሰጡ 11 ግለሰቦች ሊያዙ ችለዋል። ለወንጀል ፈጻሚዎቹ ስምሪት በሚሰጠው ቡድን ላይም በተከናወነ ሌላ ጠንካራ ምርመራን የማስፋት ስራ ላይም በቡድኑ ስምሪት የተሰጣቸውን ስምንት ሌሎች ወንጀል ፈጻሚዎችን በሰሌዳ ቁጥር ኮድ 3 ቢ አዲስ አበባ 55902 ሚኒባስ ተሽከርካሪ በመጠቀም የሸዋሸዋ ወንጀል ለመፈጸም ሲንቀሳቀሱ በልደታ ክፍለ ከተማ በተለምዶ ኮካ እየተባለ በሚጠራው አካባቢ በቁጥጥር ስር ማዋል ችሏል። ፖሊስ ምርመራውን በማጠናከር ባደረገው ብርቱ ክትትል ተመሳሳይ የወንጀል ድርጊት ለመፈጸም ስምሪት የተሰጣቸው በኮርስ 3 አዲስ አበባ 96708 አራዳ ክፍለ ከተማ እንዲሁም ደግሞ በኮርስ 3 ኦሮሚያ ኤ02639 ቦሌ ክፍለ ከተማ በሚኒባስ ተሽከርካሪዎች ሲንቀሳቀሱ የነበሩ 13 አባላት ያሉት ሁለት ቡድኖች በቁጥጥር ስር ሊውሉ ችሏል። ከዚህ ወንጀል ጋር በተያያዘም በኮርስ 3 ቢ አዲስ አበባ 47 64 በሆነ ቪት ተሽከርካሪ እየተዘዋወሩ ከወንጀል ፈጻሚዎች የተሰረቀ ዕቃ ሲገዙ የነበሩ ሁለት የሌባ ተቀባዮች ተይዘው በሕግ አግባብ በተደረገ ብርበራና ፍተሻ ከግለሰቦቹ መኖሪያ ቤት ከ30700 ብር፣ አንድ ላፕቶፕ፣ አንድ ታብሌት፣ 11 ዘመናዊ ስልኮች ተሰርቀው ቀፎዎቹ የተሸጡበት 188 የስልክ ከቨሮች በኤግዚቢትነት መያዙን የልደታ ክፍለ ከተማ ፖሊስ መምሪያ አስታውቆ በአጠቃላይ ከዚህ ወንጀል ጋር በተያያዘ ስድስት ሰዎች በቁጥጥር ስር አውሎ ምርመራ እያጣራ መሆኑንም የፖሊስ መምሪያው ገልጿል። በተለይ ደግሞ የትራንስፖርት ተሽከርካሪዎችን በመጠቀም የሚፈጸሙ የሸዋሸዋ ወንጀሎችን ለመከላከል የሚደረገውን ጥረት በማገዝ ህብረተሰቡ መረጃ በመስጠት ተባባሪ መሆን እንደሚገባ ያሳሰበው ፖሊስ ትራንስፖርት ተጠቃሚዎች ተገቢውን ጥንቃቄ ማድረግ እንደሚገባቸውም አሳስቧል። በወንጀሉ የምርመራ ሂደት አንዳንድ የተሽከርካሪ ባለንብረቶች ሆን ብለው ተሽከርካሪዎቻቸውን ለወንጀል ፈጻሚዎች እንደሚያከራዩ በምርመራ የተደረሰ የደረሰበት ሲሆን በግለሰቦቹ ላይ የሚያስከትለው የህግ ተጠያቂነት እንደተጠበቀ ሆኖ ወደፊት የተሽከርካሪውን አይነት፣ የባለ ንብረቶችን ስም ዝርዝር ለህዝብ ግልጽ እንደሚያደርግ የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በዚህ የወንጀል ድርጊት በቁጥጥር ስር ካሉ ተጠርጣሪዎች ጋር በተያያዘም ወንጀል ተፈጽሞብኛል የሚል ግለሰብ ልደታ ክፍለ ከተማ ፖሊስ መምሪያ በአካል በመቅረብ ማመልከትና መረጃ መስጠት እንደሚችልም ፖሊስ ጥሪውን አቅርበዋል።